ዮዲት ጉሪት እንግዲህ ዛሬ ፍርድ ቤት ቀረበች ማለት ነው። ቃሏን ሰጠች። ምንድን ነው ያደረግሸው ስትባልም እንግዲህ አላደረግኩም ብላ ካደች። ምን አድርጌ ነው እዚህ ያመጣችሁኝ? ብላ ከፖሊሶቹ ጋር ጭራሽ ክርክር ጀመረች። ከዛ በኋላ ሴትዮ ተረጋጊ እንጂ ምን እየሆንሽ ነው ያለ ሽጎ እግ ገለላ ስር ነው አላት። ለሆን እንጂ ምንም አይነት ያለምንም ምንም ማስረጃ እኔ ልታስሩ አትችሉም ማለች። በፈጣጣው ማለት ነው ጭራሽ እኛ ያለ ማስረጃ እንዴት ልናስረሽ እንችላለን? ያለ ምንም ማስረጃስ እንዴት እዚህ ጋር ልናመጣሽ ቻለን? በስነ ስርዓት የምታውሪ ከሆነ አውሪ፣ አለበለዚያ ግን ከባድ ነገር ይከተልሻል አላት ፖሊሱ። ከዛ በኋላ ምን አድርጌ ነው ስትለም እንግዲህ መረጃውን አምጥተው ሲያሳያት በጣም ደነገጠች። ከዛ በኋላ አለም እሰራልሻለሁ አንድ ጊዜ ብቻ ከዚህ ጋር ለውጣ እንጂ አንቺ ነው ያደርገኝ እያለች እንግዲህ እዛው በቁጥጥር ስር እንዳለች አሁንም ዛቸኋን ቀጠለች። ከዛ በኋላ ምንልሽን እያዳምት አይደለም እንዴ፣ ምን እያወራሽ ነው ለብቻሽ? እያለት ፖሊሱ ከዛ በኋላ አውቄ ኮ አይደለም፣ በቃ ባሪ ስለምወደ ነው እና ባልሽን ብቶች የባልሽን እናት ለመግደል ለምን አስፈለገ? ምክንያቱም ሀብት ንብረቱን በራሴ ላደርግ ለዛ ብዬ ነው አለችው። በጣም ደፋር! ድፍረትሽን ሳላ መሰገነልሽ አላልፍም፣ ግን ደግሞ እንዳንቺ አይነት ፈጣጣና ጋጠወጥ ገጥሞኛ አያውቅም አላት። ከዛ በኋላ አሁን ለመሆኑ በህግ ስንት አመት እንደሚያስቀጣሽ ታውቂያለሽ? ይሄ ነገር አላውቅም። እንግዲያው ዛሬ ወቂው በጣም ነው የሚያስቀጣው፣ በህግ ይሄ ነገር። ስለዚህ ከዚህ በኋላ አስራ አምስት አመት ትታሰሪያለሽ አላት። በጣም ደነገጠች። እንዴት ለምን ቆይ ምን አድርጌ እያለች ያደረግሽውንማ፣ ይኸው በማስረጃ ኮ አየነው አይደል እንዴ? ሴትዮ ታምሻለ እንዴ? ቆይ አያሰሚም እንዴ አማርኛ ኮ ነው እያወራን ያለ ነው ብሎ ተቆጣት ሰውየው። ጭራሽ እሷ በፍጹም ልሰማም አልቻለችም። ከዛ በኋላ እንግዲህ ከዚህ በኋላ አስራ አምስት አመት ትታሰሪያለሽ፣ ለእያንዳንዱ ነገር ቅጣትሽን ማግኘት አለብሽ ሲላት በጣም ደነግጠች በጣምም በቃ የምታደርገው ነገር ሁሉ ነው የጠፋባትና፣ ከዛ በኋላ እንግዲህ እና አስራ አራት አስራ አምስት አመት እዚህ ውስጥ ልታሰር ነው ስትለው፣ አዎ ምን ነው አነሰ እንዴ ሲላት፣ በጣም በዛ እንጂ በቃ ከዚህ ውስጥ ፍቱኝና በይቅርታ ያሉኝን ሁሉ እቀጣለሁ። ስለዚህ በይቅርታ እንድታልፈኝ ልንገራት ና እሷን ይቅርታ ልጠይቃት ከዛ የሚገባኝን ካሳ እከፍላለሁ አለችው። እውነት በይ እስቲ የሰው ህይወት እንዴት ቀልድ ነው እንደ አንቺ ጋር ሲላት፣ ሰውየው በጣም ደነገጠች። ከዛ በኋላ እና ታዲያ ትለቆኛ? አዎ አንለቅሽም። ቆይ ምን አይነት አማርኛ ነው እያወራሽ ያለሽ? እሷን እንጥራት እንዴ ብሎ እሷን አስገቧት ማለት ነው የወንድዬን እናት። ከዛ በኋላ እሳቸውም ቃላቸውን ሰጡ። ምንም በማላውቀው በገዛ ቤቴ ልትገለኝ ነበረ። ስታሰቃየኝም ነበር። ባሏ ሲመጣ ደግሞ እሱ ፊት ታስመስላለች፣ እሱ እግሩ ወጣ ሲል ደግሞ ታስፈራራኛለች፣ ትዝትብኛለች። ብቻ ብዙ ያላደረገችኝ ነገር የለም። እናም አሁን የእናንተ ነው እኔ ጨርሻለው፣ አለች። ከዛ በኋላ እማዬ፣ እባክትን ይቅርታ አድርጉልኝ፣ ከዚህ በኋላም አይለመደኝም። እማዬ ያልሽኝን ሁሉ ቀጣለሁ፣ ብቻ አታሳስሪኝ ሲሆንማ ሞት ነበር የሚገባሽ አንቺ ለአንቺ ሞት ነበር የሚገባሽ። ቢሆን ግን እኔ እንዳንቺ ክፉ አይደለውም፣ እንድትሞቺ አልፈልግም። ተገቢውን ቅጣትሽን ግን እንድታገኝ እፈልጋለሁ አለቻት። ከዛ በኋላ በጣም በጣም ተናድደች፣ በጣም ማለቀሰች። ከዛም እናቷ ጋር ስልክ አስደውሉኝ፣ የመደውልበት ቦታ አለኝ ብላ እንግዲህ እናቷ ጋር ስልክ አደውላ፣ እማዬ ደስ ይበልሽ ታስሬ ያለው ይሄ ሁሉም ደግሞ የሆነው የአንቺ ነው። አንቺ ነሽ ይሄ ሁሉ መዘዝ ያመጣሽብኝ አለቻት። አንቺ ይህንን ሀሳብ ባታመጪ ኖሮ እዚህ ውስጥ ባልገባው ኖሮ። ዛሬ ግን አላቅሽም አታቅኝም ብለሽ ከቤትሽ አባረርሽ እመኘኝ። ደግሞ እኔ አስራ አምስት አመት ታስሬ አንቺ ማትቀሪም ብላ እናቷ ላይ ዛቸው አንቀጠለች። በይ በይ በለዛ ራስሽን ችለሽ ራስሽን ወክለሽ ወንጀልሽን እዛው አጣጥሚ፣ አለችና ጆሮ ላይ ዘጋችበት። ወይኔ የወዲት ወይኔ የወዲት አለም። መቼም እዚህ ውስጥ ታስሬ እንደዚቹ ዘላለሜን አልቀርም፣ እወጣለሁ። ጠብቂኝ፣ ይሰራልሻለሁ። አንቺ ነሽ ለዚህ ሁሉ የዳረግሽ፣ አለም፣ የተወለድሽበትን ቀን ነው የማስቆጥርሽ፣ እያለች እንግዲህ እዛ ቁጭ ብላ እየለፈለፈች ትገኛለች ማለት ነው። አለምዬ ጀግና እኔ እነሱ ዝም ቢሉሽ እንኳ እኔ መቼም ዝም አልልሽም። እውነቴን ነው የምልሽ፣ ዋጋ አስከፍልሻለሁ። ምክንያቱም የሚወዱኝ የመወዳቸውን ሰዎች የሚነካብኝን ሰው ስለማልወድ አይቼም ዝም ስለማልል ለእያንዳንዱ ነገር ዋጋ አስከፍልሻለሁ። ምን ይመስልሻል አለቻት። ከዛ በኋላ አረ ምንም ምን ሊመስለኝ ይችላል፣ ግን እኔ እንደዚህ ታደርጊያለሽ ብዬ አስቤ አላቅም ነበረ እውነት በጣም ነው የምትገርሚው፣ አለቻት። አይደል ገረመሽ አደለ? አይዞሽ፣ እንግዲህ ምንም ማድረግ አይቻልም። ለማንኛውም እኔ አሁን በህግ ከለላ ስር ነው ያለሽው እና እኔ ምንም ልልሽ እንኳ አልችልም። ስለዚህ እራስሽን ችለሽ እዚሁ ቁጭ በይ አለቻት። ከዛ በኋላ በጣም ተናደደች። ደነገጠችም ብቻ። እንግዲህ እስሯን እዛ ቤት ውስጥ እያጣጣሚ ትገኛለች። የወንድዬም እናት እንግዲህ ወደ ቤታቸው ተመልሰው ሄዱ። ከዛም ደስ አላቸው፣ በጣም በደስታ አንንጃ ብቻ ደስ ብሏቸዋል። አለምዬም ደግሞ ለፀሐይ ደውላ እንግዲህ ታሰረች እኮ ታሰረች፣ ስለዚህ ከዚህ በኋላ ወደዚህ ተመልሳ አትመጣም። ቤቷ እስር ቤት ነው። አንቺ ጋስ ያለችዋ ሴትዮ እንዴት ናት ስትላት፣ ተያት እባክሽ እሷማ፣ ከቀን ወደ ቀን ብሶባታል። ለማንኛውም አንቺ እንኳን ደስ ያለሽ፣ እንችን ችላት አለው። ችግር የለብኝም ብላ አለቻት ማለት ነው። ከዛ በኋላ እንግዲህ አለምና ልጅቷ በደስታ ደስታቸውን እያጣጣሙ ይገኛሉ ማለት ነው። እውነት ለመናገር ያደረገችው ነገር በጣም አጸያፊ ነገር ነበረ። እቺ ዮዲት ማለት ነው ብዙ ነገር አሰቃይታቸዋለች። እማዬን ብዙ ነገር አድርጋቸዋለች። አረ በጣም ብዙ። እናም እንግዲህ ከዚህ በኋላ ወይዘሮ ዮዲት እስር ቤት ነው ያለችው ማለት ነው። እናም ወንድዬም ደግሞ ሚስት እንደዚህ በመሆኗ አዘንክ እንዴ የኔ ልጅ ስትለው፣ እናቱ እንዴ ማየ ምን ሆነሻል? ደስታ ተሰማኝ እንጂ። ሰላም ውድና የተከበራቸው የቻናሉ ቤተሰቦች እንዴት ናችሁ? ደና ናቸው አለው። ደና ነኝ። እንግዲህ ወይዘሪት የወዲት በመጨረሻ በቁጥጥር ስር ውላለች ማለት ነው። እውነትን መናገር ደስ ነው ያለኝ እኔ ራሴ ማለት ነው ምክንያቱም አሮጊቷን በጣም አሰቃይታታለች። ብዙ ነገር አደርጋታለች በገዛ ቤቷ ማለት ነው። እውነት ለመናገር ሰው በገዛ ቤቱ ሊከበር ሲገባው፣ እሷ ግን በጣም ነው ያሰቃየቻት። አንቺ አሮጊት ትገሚያለሽ፣ ትሸቻለሽ፣ እንዴት እንዳስጠላሽኝ አንቺን ማየት አልፈለግም እያለች እንግዲህ እዛ ብዙ ነገር ሂጂ። እኔና ባሌ ደግሞ እዚህ ጋር ስንሆን በፍጹም እዚህ እንዳትመጪ እያለች ከዛ በኋላ እሺ እሺ መቤት እያለች አሮጊቷ ለሷ ጎንበስ ቀና እያለች እንግዲህ ከዛ ተውጣለች። አለም ግን ካሜራ አስቀምጣ ስለነበረ እንግዲህ በዛ በካሜራ እያንዳንዱን ነገር የምታደርጋቸውን አክሽኖች ካሜራው ስለያዘው ያንን ጉዷ ደግሞ እንግዲህ ለወንድዬ ነገረችው ማለት ነው። ወንድዬም ያንን ነገር ሲያይ እውነት ለመናገር በቃ ማመን ያቃተው እንዴት ለምን እንደዚህ ታደርጋለች የሚለው በጣም ጥያቄ ገብቶበታል። አለም እባክሽን፣ አሁንም እንደ በፊቱ ነች ብለሽ እንዳነግሪኝ። ተለውጣለች እኮ ተለውጫለሁ ብላኛለች እኮ አላት። አይ ወንድዬ ታሳዝነኛለህ እኮ ተለውጫለሁ አለች እንዴ? እሷ መቼም አትለወጥም። ምን ሆነሃል አንተ? መቼም አትለወጥም ዮዲት፣ መቼም እሷ በህይወታችሁ እየተጫወተችባችሁ እንጂ በፍጹም ተለውጣ አይደለም ማለችው። ከዛ በኋላ በጣም ተናደደና ሄዶ እንግዲህ ጎሮሯን ሲታደረጋት አንቺ እናቴን ምንድነው ያደረግሻት? ምንድነው ያደረጋቸኋት እናቴን ተናገሪ ብሎ እንግዲህ ጎሮሯዋን ይዞ እንደ በግ ሲያስጨዋት ነበረ ማለት ነው። እውነት ደስ ነው ያለኝ ምክንያቱም ለህግ ስለቀረበች በጣም ደስ ብሎኛል። የእጇን ታገኝ። አሮጊቶን በጣም ነው ያሰቃየቻቸው። በጣም እኔ እንጃ ከምነግራችሁ በላይ ያሰቃይታታለች አገንቺ እንግዲህ ከዛ በኋላ አርቄ ጥልሻለሁ፣ ማንም ሰው ፈልጎ እንዳያገኝሽ እንጂ እኔ ከዚህ ቤት ውስጥ ከአንቺ ጋር አስግማማ አልቀመጥም። ግምነሽ ነሽኮ፣ በጣም ትገሚያለሽ፣ ትሸቻለሽ፣ በጣም ነው የምትሰነፍጪ እያለች አሮጊቷን ሙልጭ አድርጋ እየሰደበች ልክ እንደ ባልንጀራዋ እያደረገች አሮጊቷን አንድ ሰው ክብር ሊገባች እንዴ? በፈጣሪ እንዴት እንደምታደርጋት እንግዲህ። አሮጊቷም ከአይናቸውም ባ እየተቆረቆረ ወይዘሮ የውዲት እመኝ የተወለድሽበትን ቀን ነው የማስቆጥርሽ። ማን እንደሆንኩ አላወቅሽኝም። ለአሁን ግን እንደፈለግሽ በይ ብለው እሳቸውም ወደ ውጭ ወጡ። እማዬ፣ ምን ነው ምን ሆነች ነው ከፍቶሻል እንዴ? አይንሽ ላይ እኮ የሆነ አዘን ነው የሚነበበው። እማየ ተናገረችሽ እንዴ? ስትላት አያንቺ የእሷ አፍ መቼ ዝም ብሎ ያውቃል? የኔ ልጅ ታያታውንማ እኮ ለምጀዋለው መሰለኝ፣ ምንም አይመስለኝም። እመኝኝ የማዬ አለም ምን አለችኝ በይ፣ እኔና አንቺ ወንድዬ የምንስቅበት ቀን ቅርብ ነው። እሷ ደግሞ ወደ ሲሆን ልምትገባበት ቀን ደርሷል አለቻት። የኔ ልጅ ምንድን ነው አሁን ልነግርሽ አልችልምማ፣ ሰብራይዝ ነው እሱ። ግን ደግሞ እንደዚህ አንቺን እንዳስለቀሰችሽ፣ አንቺን እንዳሳዘነችሽ ዋጋዋን ነው የምታገኘው አለቻት። ከዛ በኋላ እሺ የኔ ልጅ እጠብቃለሁ። ለፈጣሪ የውስጤን ሁሉ ነግሬዋለሁ። ለእሱ ምንም የሚሳነው ነገር ስለሌለ፣ ከፈጣሪ ከአንድዬ ዬ እጠብቀዋለሁ ሁሉንም ነገር አለች እማማ። እውነትም ደግሞ እንዳለችው እንግዲህ ከዛ በኋላ እዛ አለምዬ እንግዲህ በካሜራ ሁሉንም ማስረጃ ለወንድዬ ስሰጠው እውነት ማመን አቅቶታል። እንዴት እንደዚህ ታደርጋለች? እች ማትረባ ለካ ስትጫወትብን ነበር እንዴ ተለውጫለሁ ተቀይሬያለሁ፣ እያለች ለካ ጥሩም በኋላ የምትነፋው እኔ ላይ የተጫወተችብኝ ነበር፣ እንዲ እያለች እያለ እንግዲህ በጣም ነው የተናደደው። እውነት በጣም ነው ያሳዘነኝ፣ ማለት ነው እናቱ ላይ እንደዚህ ቁማር ስትጫወትበትና በመጨረሻም እንግዲህ ያው በቁጥጥር ስር ውላለች ማለት ነው ወይዘሮ ዮዲት ጉዲት። ምንም ማድረግ አይቻልም። እዛው እንግዲህ ችግሯን ትወ